እዛ ነው ራችሁ ይህ ስቱዲዮ በለው በቃ ላይቭ ክፍል ነው ራችሁ ወንድሜ ሻውርለኝ የሁላ መከራ ምን መጣ እንዲህ በመዘፍዘፊያ ውሃውን እንትን እያልከው ነው እንዴ ጆሲ? ከስር በመዘፍዘፊያ ውሃውን እንትን እያልከው ነው እንዴ? እስቲ አንድ እጄን ከፍ አርግልኝ። ሁለቱንም እስቲ ከፍ አርግልኝ እጄን። ይሄ ምንድን ነው መዘፍዘፊያ አይደል? ደነዝ። ይደረዛል፣ ይደረዛል። ባክ እዛ ምታጭ በር ታ ዘድ ይደረዛል። ተቀጣልኝ። ይቀልዳል። እንደ ወደዛ ሂድ። አልፈልግም። ሻወርግባልኝ ምን ነው ሞኝ አደረቀኝ እንዴ? ሁሉ ነገር፣ እሺ እሺ ስልህ እንዴ። ምን ነው እንዴ? እንዴ ተቀጣውል። ይቀልዳል እንዴ። ብራዘር አላማ ከኔ መበስበስ ወይስ ከቤቱ መበስበስ? ከሁለቱም አንድ ላይ ሂድና ተቀጣልኝ። በቃ ሻውሩ። ይቀልዳል እንዴ። እዚህ ጋር እንትናሉ እንደዚህ። አረ እሺ ለምዳር እንደዚህ እያጭበረበርክ እንትን ማለት ነው። ተቀጣልኝ፣ ተነስና አንተ ራቼ በጣም አዝግ ሰሆናል። ጌታ አንተ አላማ ምንድን ከኔ መበስበስ ነው ወይስ ከልብሱ ነው? በቃ ተጠቅ ተነሳልኝ፣ ሻወር ግባልኝ። ጆሲ፣ እኔ እኮ ቅጣቴ ሻወር ነው አይደል? እንደዚህ እንደዚህ ልበ ቅድም ያልከኝ ሲጨምር እንደዚህ ብዬ እንደዚህ ልጨምር ነው እኔ እንደዛ መስሎኝ ነው ቤቱ ራሱ በሰብሳር ስትለኝ አለበት ቤ ቅድም አሁን መዘብዘፊያ ከስር ሻ ጋርገሽ አንቺ በጣም አራዳ ነሽ። ተነስና ተቀጣልኝ ጆሲ

እዚህ ያለ ውሃ ማለት ነው። ውሃ ማንም ከፍቶበት አያውቅም እንትን ስለሚል ትንሽ በእጄ ይዤ በቃ እንደዚህ አፍስሼ ጣስ ነው። ምሎሽ አይደለም። እኔ እንደተቀጣው የምትቀጣው እኮ ስልኬን በእጄ ነው የሚይዘው እራችሁ ማስቀመጥ ጋር ላይ አስደግፈ ከዚህ ነቅዬ ዲቫይደሩን ይሄ ሻወር ማለት የታጠብበት አይደለም። ለዛ ነው ራቼ እኮ የፈለክበት ቦታ ላይ እንዲያስቀምጥ መያዣ የለውም። ታየው አለ እስኪ በእናትህ ራቼ፣ ኧረ አንደርስታንድ አርግ። በመድሀኒዐለም አላረግም። አንደርስታንድ አንደርስታንድ ሳረግ ልታጃጅ ላይ እንትፈልጋለ እንዴ? እንዴ? እኔ ስቀጣለት ጌታ ነው ምል ሻወር ካልገባ ብሎኝ፣ ዲቫይደር እናንተ ነቅዬ ይሄ የላይቱን እሱን እንደዚህ ተሸክሜ የጄጄ እዛ ዲቫይደር ላይ ሰክቼ ነው የተቀጣውለት ጌታ

አይ ልሌና ልሌና ወይ የሚለው ጫወት አለ። ጫወት ላክልኝ። እስከ ስፒድ ቻሌንጅ ግባ። እኔ ነግሬ ነው በዚህ ምግባ በዛ በኩል ግባ ብዙረ በዚህ በኩል ምታለኝ እኔ እንደመታው። አረ ው ራሱ እንዳልመታኝ ቦታ የለም እናንተ ቤት ዛሬ ግን ቅድም ምን አልኩ? በጣም ስታበሽቀኝ ቀይ የመጨረሻውን ሳቅ ምስቀውን ነው ለኛ

የመጨረሻውን ሳቅ የምስቀው የመጨረሻውን። በጣም እድላችን ጠማማነት ሶስት ጥፍ አመለጠን። ቴንክ ዩ ሶ ማች ኤርሚኮ አዶኮ አብዲኮ ኤርሚክ የማይ ብራዘር፣ ቴንክ ዩ ሶ ማች አብዲኮ አዶኮ። የመጨረሻውን ሳቅ የምስቀው በስመ አብ የደረሰ በደል ሀይሚ ጌታን በጣም ነው የማመሰግነው። እውነት እውነት አንድ ሰው የሚያግዝሽ ቢሆን ማሸነፍ የምንችለው ጌም ነው ተነስ አንድ ለዜሮ አንተ ደግሞ ምንድን የምዘልብኝ አንድ ለዜሮ ነው ሜወንድሜናጅራ እግዚአብሔር ያክብልሎን

ግን ብለው ብሰራው ሰራ እዚህ በ ብለው ብሰራው፣ አንድ ለዜሮ ነው ጋይስ። እስቲ ሼር አድርጉ ጋይስ። ሩሃማ አትበሉኝ፣ ሩሃማ እኔ ጌታን ነው የምላችሁ። የሆነ ነገር ተብለህ እኔ ብጭራሻ ሩሃማ አትበሉ፣ በቃ እርሷት፣ እሷን በቃ እሷን እርሷት። አንድ ለዜሮ ና ብራዘር